ብዙ ነገር ውስጡ ስላለ መቼም እንደ ኑሯችን ደግሞ ዘመኑ ደግሞ የሚለን አንዳንድ ደግሞ ጥናቶች በብዛት የሰው ልጅ ግንኙነት ስለሆነ ይሄ ግንኙነት ልዩ ትኩረት ስለሚሰጠው የተለያዩ ነገሮች ይፋ ይደረጋሉ በየጊዜው ራሳችንንም እንድናይበት ነው። የቱን ነገር እየጠበቅን ነው ግንኙነታችን ውስጥ የሚለውን ሳናቅ የተባለው መደብ ውስጥ ራሳችን ልንገኝ እንችላለን። አንዱ ወገን ላያማርር ይችላል። ከአቅም በላይ የሆነ ጥበቃ ነው ያለባት ይሄ ሰው ማልችለውን ነገር እየጠበቀ ቢ ነው እዚህ ግንኙነት ውስጥ ላይል ይችላል፣ ዝም ሊል ይችላል። ቅድም እንደተባለው ዘመኑ በቃ የቅንጦት ነገሮችን እየነገረን እያሳየን ነው። ብዙ እየተዋወቀ ነው። ስለዚህ እኔም ይገባኛል ይሄ ህይወት ማለት ችግር የለውም ይገባኛል የሚያስብል ነገር ሁሉ ችግር የለውም። ግን ሲገባኝ ሂደት አለው መቼም ለዛ ለሂደቱ እኔም የራሴ አስተዋጽኦ አለኝ። ያም ሰው አቅሙ እንዴት ነው የሚለውን ማድረግ ይቻላል። መኪና ስንነዳ ግን አቁልፉን አስነስተን ነዳጅ ሰተን አንበርም አለ አይደለም። በደንብ ፕሮሰሱን ማሳየት ይችላል። ድንገት መስፈንጠር አይቻልም። ይህንን ያደረጉ ሰዎችና በቅንጦት ውስጥ ጥበቃ ጠብቀው በቅንጦት ውስጥ ያለ መልስ እየተሰጣቸው የኖሩ ሰዎች ደግሞ በጣም ጥቂት ናቸው። ምናልባት ራሱ የቅንጦት ታሪክ መነሻም ያላቸው ሊሆኑ ይችላሉ ከህይወታቸው አጀማመራቸው። ብዙ ጊዜ አይገጥምልንም። ጥበቃ ራሱ ዝም ብሎ እንደው ቅንጦት የሚለውን ቅጽል ባንጨምርበት እራሱ እንደ ጥበቃችን ማናገኛቸው ብዙ ነገሮች ይኖራሉ። ያ ደግሞ ይጎዳል። ስለዚህ የዚህ ትውልድ የፍቅር ወይም የትዳር ግንኙነት እየተገደለ ነው በምን በቅንጦት ጠባቂ አጋሮቹ አፍቃሪዎች ተፈቃሪዎች ስለዚህ አንዳንድ ጊዜ አንዱን ወገን በጣም በጭንቀት እየጨቆን ነው ከሆነ ማሰብ አለብን እንዲህ ማድረግ ነበረበት እንዲህ ልታደረግ ይገባ ነበር ያልንም ከሆነ ከመግባታችንም በፊት ይሄንን የተለየ መስፈርት እያስቀመጥን አይ በእኔ መስፈርት ውስጥ ይሄንን ቅንጦት ጥበቃይን የሚያሟላ አይደለም ብለን ይሄኔ አይሆንም ብለን ያባረር ነው ሰው የህይወቱ ትልቁን ነገር የሚያስተካክልልን ሰው ይሆን ነበረ። ምናልባት እንደዛ የሚቆጫቸው ሰዎች ሊኖሩ ይችላሉ። ለማንኛውም እስቲ እንያቸው። ጥበቃ በራሱ የሰው ልጅ አንዱ አይምሮ የሚፈልገው ነገር ነው። ጥበቃ መቼ ይጨምራል ሲባል፣ በፍቅር ግንኙነት ውስጥ ያ ሰው ይሄን ሊያደርግ ይችላል፣ ች ሴት ይሄን ልታደርግ ትችላለች የሚል ጥበቃ አለን። ጥበቃችንን ላንናገር እንችላለን፣ ልንናገር እንችላለን። ብዙዎቻችን ግን ሳንናገር ቢደረግ ቢሆን ደስ ይለናል። በቃ ወድሻለሁ በለኝ ሰንል ወድሻለሁ ቢለኝ ደስ ይለኛል። አስታውሰን ጨቅጭቀን፣ ወይም ደግሞ ያላመነበትን ነገር እንዲያደርግ አድርገን ወይ እሷም እንደዛ ተጽዕኖ ውስጥ ገብታ ከሆነ የምናደርገው አሰልቺ ሊሆን ይችላል። አንድ ሁለቴ ብለነው እኛም ሊደክመን ይችላል። ስለዚህ የቅንጦቱ ነገር ቅንጡ ጥበቃ ጠባቂዎች ችግር ውስጥ የሚገቡባቸው መንገዶች አሉ። ለተሟላና እርካታ ለሚሰጥ ግንኙነት የብዙ ሰዎች ችግር ተብለውም የተጠቀሱት ለዛ ነው። የተሟላውና እርካታ የሚሰጠው ግንኙነትን ዋጋ እንዳንሰጠው ወይም ደግሞ ይሄ እንክብካቤ ሊፈልግ የሚችል ግንኙነት ነው፣ አሁን ባለበት ነገር ደስ የሚል ግንኙነት ነው ብለው አመስጋኝ እንዳይሆኑ፣ ጤነኛ እንዳይሆኑ፣ ጥሩ ተግባቦት እንዳይኖራቸው፣ ቤታቸውን፣ ፍቅራቸውን፣ ትዳራቸውን እየገነቡ እንዳይቀጥሉ የሚያደርግ ነው። አንደኛው የፍቅር አጣማሪ መሳጭና ልዩ ልዩ ስጦታዎችን እንዲሰጠኝ እፈልጋለሁ እሷም እንድትሰጠኝ እፈልጋለሁ ብሎ መጠበቅ ነው። ስጦታ ችግር የለውም መሳጭና ልዩ የምንለው ነገር ነው። ከፍ እናደርገዋለን። ጾታ ፓኬጆች በጣም ጨምረዋል፣ ብዙ አይነት ናቸው። ስለዚህ እነዛ ፓኬጆች ቢመጡ ሊ ብለሽ ትጠብቂያለሽ። የለም በአመት አንዴ የጠበቅ ጠበቅሽው ከሆነ እንዳውም ቢያንስ እሱን እናስታምመው ነው። ብዙ ነገር አለ። ዛሬ ቀኑ ቅዳሜ ነው፣ ግንቦት ሰላሳ ነው፣ ሰኔ አንድ ነገ ነው ዝም ብሎ ሰኔ ውስጥ ዘው ብለን ከምንገባ አይነት አሉ። በቃ ይሄ አንቺ የምታስቢያቸው ነገሮች በራስሽ ስሜት ውስጥ የምትመላለሽ ነው የምትሆኘው። ያ ሰው የራሱ መባከን አለው የራሱ ቀኑን ያለማወቅ ነገር ውስጥ ይገባል። አስተውሎ አይኖርማ የሌላ ጉዳይ ነው። መሰረታዊ ነገሮችን ይርሳም እያልኩ አይደለም፣ ግን በቃ ኤፍሪ ዲቴል ላይ ያንን ምላሽ ስጦታ፣ አቅርቦት፣ ሰርፕራይዝ የመፈለግና ለሱ መዘጋጀት ሳይሆን ሲቀር መበሳጨት እሱ ጤናማ የሆነ ግንኙነት አይሆንም። የኑሮ ዘዬ፣ ቅንጡ ጥበቃዎችም እንደዛው የኑሮ ዘያችን እያንዳንዳችን በፕሮሰስ የመጣንበት ነው። ትላንትና እንደ ነገሩ ለብስ ነበር፣ ዛሬ ጥሩ ግንዛቤ እየጨመረ ሲመጣ አቅሙም ሲኖር አለባበሴን ላሳምር ይችላለሁ። ፀጉሬ ሊስተካከል ይችላል። ጤናዬ ሊጠበቅ ይችላል። ድንገት ግን አብረን የምንኖረው ሰው ኬት የመጣ ነው? ምን አይነት ሰው ነው? ምን አይነት ላይፍ ስታይል የነበረው ነው የሚለውን እንዳላወቀ ሆኜ ነው የምጠብቀው። ውድ አልባሳት ገዝቶ እንደዛ እንዲታይ የመፈለግ ከዛ እሱን ሳያደርግ ሲቀር መበሳጨት ሊሆን ይችላል። ለእነሱም የዲዛይነር አልባሳት ቢያዝላቸው ወይም ደግሞ ብታዝላቸው መደሰትና መጠበቅ ሊሆን ይችላል። ቅንጡ ቤት ገዝተው ድንገት ቁልፍ እንዲሰጧቸው የመፈለግ ቅንጡ መዳረሻዎች እንዲኖሯቸውና ይሄንን እንዲያመቻቹ የሚጠብቋቸው ሰዎች ማለት ነው። አጋሮቻቸው መቀናጣት ከሚችሉ ሰዎች ጋር ወይም ጓደኞቻቸው ጋር ኔትወርክ እንዲፈጥሩ ሌላው ሁሉ ተራ ነው ወይም ዝቅ ብሎ የሚታይ ነገር ነው ብለው ስታንዳርድ ሊያወጡ ይችላሉ። ሌላው የደረጃና ማህበራዊ ህይወት መገኛቸውን በተመለከተም ጥበቃ አላቸው። በየአይነቱ ነው የምንጠብቀው ማለት ነው። ቅንጡ ስንሆን ለምሳሌ ከፍ ያለ ፕሮፋይል ካላቸው ሰዎች ጋር ብቻ ኔትወርክ መፍጠር የሚለውን ከማንም ዝም ብሎ አይነት ሰው ጋር ነው የምትለው አይነት የሚባሉ ሰዎች አሉ። ምንድነው አላማ? ምን አይነት ነገርን ያገናኛቸው ከነኚህ ሰዎች ጋር የሚለውን መመዘን አይፈልጉም። በጣም ውድ ትምህርት ቤቶች ውስጥ ልጆቻቸው እንዲማሩ እንዲወስኑላቸው ይፈልጋሉ። የብዙዎቻችን ፍላጎት ነው እንዳይሉ አድማጮች፣ ግን ስለ ተመኘ ነው የምናደርገው ነገር አይደለም። በቃ የሚታወቅ ነገር አለን። የቱ ድረስ ብወነጨፍ የቱ ድረስ መድረሻ እንደሆነ አውቃለሁ። ስለዚህ በጣም ውድ ትምህርት ቤቶች ውስጥ ሄደህ አስመዝግባቸው፣ ሄደሽ አስመዝግቢያቸው፣ እኔ የምፈልገው እንዲህ ነው፣ እንደዛ ነው የሚሉ ሰዎች አሉ። ስለዚህ ይሄ ስታተስ ና ሶሻል ላይፍን የተመለከቱ ጉዳዮች በዚህ ተመንዝረው እንዲታይ ልጆቿን ኮም ታስተምረው እዚህ ቦታ ነው ልጆቻቸውን ያስተምሩት እዚህ ቦታ ነው መባል ነው አላማው። እሱን በማድረግ የሚያስጨንቁ ሰዎች አሉ። ከፍ ያለ የኢኮኖሚ ደረጃ ላይ ያሉ ናቸው እንዲባልላቸው የሚፈልጉባቸውን ነገሮች ሁሉ እንዲደረግላቸው ይፈልጋሉ። ጌጣጌጥ ሊሆን ይችላል፣ የሚዝናኑበት ቦታ ሊሆን ይችላል፣ ድግስ ሊሆን ይችላል። በድግስ ውስጥ የሚደረጉት ሴሬሞኒዎች ከሌላው ድግስ መለየት አለበት። ድግስ ሁሉ ስሙ ድግስ አይደለም፣ ለጊዜው በእነሱ ስታንዳርድ። ሌላኛው የፍቅር ግንኙነትን ገላጭ ጉዳዮች ቅንጡ እንዲሆኑ መጠበቅ የፍቅር ግንኙነቱን እራሱ ማለት ነው። ደረጃውን ከሌና ከሌ ተፋቅረዋል፣ ግንኙነቱ የፍቅር ግንኙነት ነው የሚባለው ብቻ ተብሎ እንዳይታለፍ ነው። ለምሳሌ ለአኒቨርሰሪ ምን ቢሆን ነው ከሌሎች ሰዎች አኒቨርሰሪ የሚለየው? ለልደት ምን ቢሆን ነው ከሌሎች ሰዎች ልደት የተለየ የሚሆነው? ልጅ ሲመጣ ምን ቢሆን ነው የልጅ አመጣጡና አቀባበላችን የተለየ የሚሆነው? ለቫለንታይን ወይም ለዓለም አቀፍ የፍቅር ቀን ምን ቢሆን ነው ሌላ መነጋገሪያ መሆን የሚችለው ወይም የማይረሳ መሆን የሚችለው አይ እንደ ኑሮችን እንደ አቅማችን በራሳችን መንገድ የሚለው አይደለም፣ ከዛ ያፈነገጠ ይሆናል። አንድም ቀን ሰዓት አስሮ ማያቅ ሰው የወርቅ ሰዓት ነው የሚፈልገው ሚል ጥበቃና የወርቅ ሰዓቱን እንደሚፈልገው እየወተወተ ሊናገር ይችላል። በነገራችን ላይ ወይም ደግሞ የመኪና ቁልፍ የሚሰጠኝ ሰው ቢኖር፣ የመኪና ቁልፍ እኮ አሁን ስጦታ ሆኗል። የመኪና ቁልፍ እኮ በቃ ትንሹ ሰርፕራይዝ ሆኗል። ከዛ ደግሞ የመኪና ቁልፍ ሲመጣ ምን አይነት መኪና የሚሉ ንግግሮችን ሊያበዙ ይችላሉ እነኚህ ሰዎች። ሌላው ስሜትን በተመለከተ የተቀናጣ የስሜት አገላለጽ እንዲኖር መፈለግና መጠበቅም አለበት። እኔ ሲደብረኝ ወይም ሳለቅስ ትግስቱን ሳይጨርስ እያባበለ አብሮኝ የሚያመሽ አይነት ሰው ወይም ፍላጎት፣ ከዛ ሙድ እንድወጣ ብዙ እንክብካቤ የምታደርግልኝ ሴት፣ ምናልባት መሰረታዊ የዕለቱን ስራዋን አቁማ ሊሆን ይችላል። ይሄ ጥበቃ ያላቸው ሰዎች አሉ። እሱ ሲናደድ ወይም ደግሞ በጣም ከፍ ያለ ስሜት ውስጥ ሲሆን ሲበሽቅ እንዲበርድ ብዙ የምትለፋ ሴት ወይም እንዲረጋጋ ወደ ቀልቡ እንዲመለስ የእሷን ሁሉ ስሜት ሁኔታ ስራ ትታ ማለት ነው። አባባይ፣ አቆላማጭ፣ ማሳጅ አድራጊ ልትሆን ትችላለች። ይህን ካላደረገች እንግዲህ ምኑን አጋር ናት? ደስ ሲለኝ የደስታዬን የሚያስቀጥል ብዙ ጥረት የሚያደርግ የምታደርግ ከደስታዬ እንድቋረጥ ማትፈቅድ ማይፈቅድ ብለው ይሆናል አይደል? አንዳንድ ጊዜ ይሄ የተቀናጣው ነገር ምን ሊሆን ይችላል የማይደረግ አንድ ሪያሊስቲክ የሆነ ነገር ይሆንና ምትስዩ በምኞት በቃ የሆነ አየር ላይ ያለ ሪል ህይወታችን ውስጥ የማይመጣ ሆኖ ወደ ህመምም ወደ ብስጭትም ህይወትን ዋጋ ወደ ማሳጣትና ተስፋ ወደ መቁረጥም ሊሄድ ይችላል። ለዛም ነው ቶሎ የምንማረከው። ለምሳሌ አንዷን ከጠቀስኳት ነገር ውስጥ ያደረገ የሆነ ሰው አንድ ደቂቃ ቪዲዮ ብመለከት ህይወትን ልጠላ እችላለሁ፣ ወይም እነ እከሌ እንዲያደርጉ ነው፣ ወይም ህዝቡ እንዲኖር ነው ወደሚለው ድምዳሜ ለመምጣት ቅርብ ሊሆኑ ይችላሉ። ሌላው የሀይል ምጣኔን በተመለከተ የሚደረግ ሌግሪ ኤክስፔክቴሽን አለ። ይሄ ፓወርን በተመለከተ አብረው ሲኖሩ እነኚህ ጥንዶች የት ጋር ይሁን ኃይሉ ሚዛኑን ይጠብቅ፣ እሱ ጋር ይሁን እሷ ጋር ይሁን የሚለው ላይ የተለየ ጥበቃ ይኖራቸዋል። እኔ የበላይ ሆኜ ስቆጣው ሼኔ መቤት የሚል ሁሌም እንትን ብሎ አጎንብሶ ታዛዥ ቴጌ ያለ እንዲኖር ው በቃ ቁጣም ቢሆን ግልምጫም ቢሆን ሆ ስትል እሷዋ የሚል እንደዚህ፣ ገና ወጣት የአፍላ እድሜነት ላይ ሆኑ ፍቅረኛሞች ማስታውሰው ታሪክ አለ። እንደዚህ የኃይለኝነት ነገር አለ እ እሷዋ ጋር የሆነ ቀን በቃ መረረው ልጁ። ልደቴ ነው ብላ ነው ብቻ መጀመሪያ ላይ በቃ በጓደኞቹ ፊት ማይሆን ነገር ተናገረች። ከዛ እንደዛም ማን ጠራህና መጣ። መጀመሪያ ላይ እንደ መጣላት ነገር ብለው ነበረ፣ ተቆራርፈው ነበረ ለመጣ መጦ አክብሮ የልደቱን ግብዣ ከፍሎ ሁሉንም ነገር አሟልቷል። ይገርምሻል። ከዛ በመሀል ጭራሽ ጥላ ጠፋች። የሆነ ቃል አምጣ ብላ ረጅም ሰዓት ጠበቀ ቁጭ ብሎ። መጨረሻ ላይ ለምን መጣ? እኔ ከጓደኞቼ ጋር እንዲ ለማመጣት እኮ ነው እንዲ ለመጣ ከጓደኞቼ ጋር እኮ ነው ልዝናና ያሰብኩት ማንጠራህ ከዛ ልጁ ድንገት ነው ላጥ ብሎ የገባው መኪና ውስጥ ሄደ። በቃ ከዛ አበደች። ደግሞ ለምን ሄድ? ቤቱ ነው ሄዶ ቤቱ በቃ አስወጣዋለሁ ከቤቱ ደግሞ ሄጂ። መቼም መታመም ምን አይ? በቃ ከተማውን ላዳርሰው ከዛ ቤቱ ሄደች። ቅርብ አካባቢ ስለነበረ አላለ የለም ተባለ። ከዛ በቃ እሱ ሊገኝበት ይችላል የሚባለውን ቦታ ሁሉ ከተማውን ማስስፈልገች እብደት አይደለም እ? እንዴ? በቃ ረብሻ ነው እኮ ከራሱ አልፋ ይረብሽሽ ነው ቆረጣ ቆረጣ ቀረ ቀረ። ምን ሆን አልጠቅም። ብዙ እንደዚህ አይነት ኤክስፔክቴሽኖችን ወይም ደግሞ የበዙ ልምምጦችን ችሏል። በቃ ተለማምጦ ታግሶ ስልክ ሲዘጋበት፣ ሪጀክት ሲደረግ፣ በቃ በማባበል በመለማመጥ፣ አበባ በመግዛት፣ በመጋበስ ስጦታ በመስጠት እግዚአብሔር ገላገለ ነሚባል እንግዲህ፣ አንቺ ቤተሰብ ሻ አርገሽ አስቢ ውስጥ ይሄን ሰው ይህ ሁሉ ያሳዝናል። ከባድ ነው። አሁን የሀይል ምጣኔን በተመለከተ ያለ የተቀናጣ ጥበቃ ሂድ ብለሽ እኮ ነው ይሄድ ነው ይሄ አሏት ጓደኞች ሂድ ብለሽ እኮ ነው ለምድ ነ ስ እንዴት ሂድ ስለው ይሄዳል። ና ስለው መምጣት ሂድ ስለው መሄድ ነው መታዘዝ ነው ያለበታል። በቃ ትክክለኛው ምሳሌ ይሄ ነው ጥርስ ይሄ በጣም ቅንጦት የተሞላበት ጥበቃዋ ነው። እርግጠኛ ነኝ ብዙ አደጋዎች ያጋጥማሉ። ከእሷ ጥበቃ ጋር የማይገናኝ ነገር ያቸው አልፈልግም ምናምን ተብለው ተለማምጠው እግር ላይ ወድቀው አባ ብለው የሚከተሉ የህንድ አፍቃሪዎች ናቸው። ረሱ ፊልም ራሱ ምንድን ነው ያለፈበት ይመስለኛል። አሁን እንደዛ ይሰራሉ እንዶች አይመስለኝም አሁን እኮ በቃ ጥበቃችን ውስጣችን አይምሯችን የሚፈልገው ነገርና ሰውየው ጋር እዛ አካባቢ ላይ በቃ መሬቱ ላይ ሊሆን አይችልም። ይሁን እንኳን ብትይ ድራማ ሊሰራ ካላልሽ በስተቀር ስለዚህ ይሄ የኃይል ምጣኔን በተመለከተ ያለን ቅንጦት የተሞላበት ጥበቃ እንዳልሻት አይነት ሴት፣ እሱ ደግሞ ኮስተር ሲል እሺ፣ ምን ልታዘዝ በምን ወደ ስሜቱ ልመልሰው፣ ምንም ነገር ይሁን መጨረሻ ላይ የሆነ ሲቆርጥ እሱ ፍለጋ ነው ምትሄደች ከዛ ደግሞ ሲመጣ ሌላ አሁንም ፓወር ኤክሰርሳይስ ማድረግ እንግዲህ ቺ መታከም አለባቸው ናርሲሲስት ምናምን የሚባሉት አይነት ሰዎች ብዙ አይነት ነገር አለው። በእርግጥ ውስጡ የተባለው እንደዚህ አይነት ኦሪንቴሽን ያላቸው አሉ እንጂ አስደግድገሽ ነው እንጂ መያዝ አስደግድገህ ነው እንጂ ባህሪሽ ራሱ ይሄ ሰዎችን ሁሌ በአንቺ ቁጥጥር ስር ማድረግ ማድረግና ረግ ሊሆኑ ይችሉ እየተለማመጡሽ ተገዝተው ልጅ እንዲኖሩ የማይችሉ እንደው አንዳንድ ጊዜ ያረጉ የመሰላቸው ሰዎች ቢኖሩ ራሱ አካል እና ያሹ እንጂ አይምሮን በምን እርግጠኛ ነሽ ካንቺ ጋር ስለመሆኑ። አቋምን በተመለከተ ደግሞ አቋም ስንል እንግዲህ የሰውነት አቋም ያለባበስ አቋም የጤና የብቃታችን፣ እንዲህ ስንታያለን ፐርፎርማንሳችን ስራችን ላይ በቃ ኑሯችን ላይ ያለውን አቋም በተመለከተም የተቀናጣ ጥበቃ ያላቸው ደግሞ አጋሮች ይኖራሉ። እኔ ከውጭ ስገባ ጸጉሯ፣ አለቃ ምናምን፣ አሁን ተለምዷል። በጣም ይገርመኛል። በነገራችን ላይ ጥሩን ነገር ማሰቡን እየጠላው አይደለም ያ ሰው፣ እንደ ድሮ አይነት ሚስት ባትሆን ጥሩ ነው። ባንድ ቢዮንሴ ናት ሆነ አንድ ሴት እንዴት ታደርግ? ሂደት እኮ አለው። ተክለ ሰውነት ለማስተካከል አብረው የሚመገቡት ምግብ ላይ አላወራም። ይህ ሰውዬ ምን የሞላት እንደኖረ ጭንቅላቷን ኑሮ መልኩን በሌላ መንገድ በቃ አብስትራክት ሆኖ በእሷ ቁንጅና ብቻ ማየትና መተርጎም ነው የፈለገው። ምኞት ነው ደግሞ ይሄ። የለም ተክለ ሰውነታቸው የሚያምሩ የተባለ ጸጉራቸውም እያዘናፈሉ የሚሄዱ አይነት እንደዛ አይነት ሴቶችን እያዩ በእነሱ በቃ ኮምፔር ማድረግም ሊሆን ይችላል። ወደ ትዳር እየገባው ነው ያለኝ አንድ ልጅ ጋር በዚህ በጣም ተጨቃጭቃ ነበር። እኔ ምሬን ነው እኔ ወዲ ወዲ አልልም። እሷም ነግሬያታለሁ፣ ደክሞኝ ስገባ በተለይ ከውጭ ሳንኳኳ ጀምሮ ስትመጣ ጸጉሯን ጥሩ አድርጋ፣ ጥሩ ለብሳ፣ ጥሩ መዓዛ ያለው ሽቶ ተቀብታ፣ ቤቱም ቆንጆ ሆኖ፣ ምግቡም ጥሩ ሆኖ፣ ለስላሳ ሙዚቃ ተከፍቶ ተው እንጂ ያልኩት ማነ አንተ ማነ ምንድነ አንተ ስለ ርሷ አንድ ያለለችኝ ምሽ ይሞክራል ለኔ ያለችው አለኝ ያዝልቅልህ አልኩት። ግን ምኞት ነው የሚሆነው። ይሄ ሞዴል መስላ አንድ ሁነት ላይ ሁልጊዜ ተጠንቅቃ የተዘጋጀች አይነት ሴት እሱንስ ደግሞ፣ ና ከጠበቅሽ ቅንጦት የተሞላበትን ጥበቃ ከጠበቅሽ ምን አርገሻለ? እንጂ አሁ ያንን ነገር ሆና እንድትገኝ፣ አዎ ችግር የለውም ልትሆን ትችላለች። ችግር ነጻነት፣ የፋይናንስ ነጻነት የተሰጣት ነች። አዎ እሷም እንደዛው አይነት ደግሞ ችግር ካለባት እሱ ወደ ቤት ሲገባ እንዳማረበት ጡንቻው ፈርጠም እንዳለ አበባና ቸኮሌቱን ይዞ እቅፍ አርጎ ስሞ ሁሌም በግርማ ሞገስ፣ ሌሎችም አሁን የሚታዩ ቪዲዮዎች ናቸው። አሁን ደግሞ ችግር እየፈጠ አንሪያሊስቲክ የሆኑ እውነተኛ ያልሆኑ ኤክስፔክቴሽኖች እንዲኖሩሽ የሚያደርጉ ድሮ በፊልም የታዩ ነገሮች አሁን ደግሞ ሪል ላይፍ ናቸው እየተባሉ በሚመስል መንገድ ልክ ባለተዳሮች ቤት ሲመጡ፣ ወደ ቤታቸው ሲገቡ የምግቡ አቀራረብ፣ አለባበስ የሚስታቸው እየባል አንዳንድ ወንዶችን ሳላይሽም ውሏቸውን ሲያሳዩ ከሻወሩ ጀምሮ ከሻወራቸው ገብተው ከዛ ቆዳቸውን አገልተው ተቀባብተው ሽቷቸውን ነስንሰው ቦርሳቸውን ይዘው፣ አብዛኛው ሰው ጠውልጎ ምሳ እቃውን ይዞ ጎንበስ ብሎ ነው ደክሞት፣ ላብ አዋራ ጠጥቶ እንደዛ ነው። ያ ማለት እንግዲህ ይሄ የተሻለውን የኑሮ ዘያ ለመፈለግና እዛው ጋር እየተርመጠመጣችሁ ኑሩ አይነት ፍላጎት ያለን ሆነን አይደለም። ግን እውነታ፣ ወይም ይሄ ግራውንድ ላይ ያለ ነገር ምንድን ነው የሚለውን ስናይ እናውቀዋለን። ቅንጡ ተግባቦት ደግሞ የሚፈልጉ አሉ። ይሄ ደግሞ ጥበቃቸው የሆነ መከራከር የሌለበት ንግግር፣ መጣላት የሌለበት አወራለው፣ ረዥም ሰዓት የሚያዳምጠኝ ነው እኔ ማወራለሁ ረዥም ሰዓት የምታዳምጠኝ በቃ ሲበቃ እሱ ነው የሚያበቃው ማለት ነውማ ጥሩ ነው ጥያቄ መጠየቅ አትችልም ማዳ እኔ አንድ ወገን እኮ ነው መልእክት አስተላልፎ ጨርሷል እሱ እሷ እያወራች ነው ሽ ወይም ደግሞ ፍቅር ብቻ ልክ ምንም ንግግር አያስፈልግም በቃ እኔ ሰላምና ፍቅር ብቻ ነው ሳላወራ ይገባታል አእምሮዬን ታነባለች ወይም አእምሮዬን የምታነብ ነው የምፈልገው እንዴት ሳያወራ አእምሮ ነው ታነባለች በአጋጣሚ ችግር ቢኖር እንኳን ሁሌም ቀድሞ ይቅር ይለኛል። ቀድሞ እሱ ይቅር የሚለኝ ሰው ነው መሆን ያለበት፣ ወይም እንደዛ ነው በቃ ብላ ሴት አርጋ ሊሆን ይችላል። ምንም ነገር ላጥፋ፣ እሷ ይቅር ትላለች ቀድማ። ማን ነው ቀድሞ ይቅር የሚለው? ለሚለው ሴት ያደረጉ ሰዎች ሊሆኑ ይችላሉ። ሌላኛው ከኔ የሚያስበልጣቸው ጓደኞች አይኖሩትም፣ ወይም ሊኖሩት አይገባም፣ አይኖሯትም አንዳንድ ጊዜ የጓደኝነት ምቾት ነው፣ ረዥሙን ሰዓት ከነሱ ጋር መጋራት ነው ብለናል። አዎ ምን አይነት ሪሌሽን ተፈጥሮ ነው ከነሱ አንቺ ትበልጭ ያለሽ ከነሱ አንተ ትበልጣለህ የተባባሉት? ቅድም ያልሹን ጥያቄ ጠይቀው ፕራክቲስ እያደረጉ የሚኖሩ ጥንዶች ናቸው። ዝም ብሎ ነው አየር ላይ ነው፣ አየር ላይ አይሰራ። ግራውንዱ ወይም መሬት ላይ የሚያጋጥመን ነገር የምታበላልጩ ነገርም አደለም። ይሄ የጓደኝነት ህይወትንና የሪሌሽንሽፕ የፍቅር ሽን ከጓደኝነት ህይወት ከቤተሰቦች ወይ ከኔ ምረጥ እንደሚባለው እኮ ነው። እንዴት ነው? ቤተሰቦች የራሳቸው ቦታ አላቸው፣ ፍቅረኛሽም የራሱ ቦታ አለሁ። ለምን ኮምፔርትደር ሌላ ሊሆን ይችላል። አብዝቶ የሆነ ቦታ ጋር ኢንቲሜሲ ጎልቶ ልናገኘው እንችላለን። እሷም እንደዛው በቃ ከእናቷ ጋር ማትላቀቅ አይነት ሚስት ልትሆን ትችላለች። የሱ አድርጎ ለማቆየት ስራ መስራት አለበት ማለት ነው ይህ ሰውዬ። የፍላጎት ቅንጦትን በተመለከተም እንደዛው የሆኑ ቁሳቁሶች ጎለውኛል ነ እንውጣና እንግዛ፣ ጎለውሻል አይደለ እንዲለኝ ለኝ የመፈለግ ሪያሊቲው እንደዛ አይደለም። ቦርሳሽ ደጋግመሽ የምትይዙ ይሄንን ነው አዲስ ቦርሳ ያስፈልግሻል። ሜካፕም እያለቀ መሆኑን ኪቱን አይቻል፣ እስቲ እንውጣና እንግዛ። ደብሮሃል አይደለ፣ የሆነ ነገር ገብቶኛልና የሆነ ቦታ ያንተን ድብርትም ያስለቅቃለ። ይሄኔ የእሱ መደበር በላይ እሱ አደብሯታል። አጋሪ በሁሉ ሁሉም ነገር ከእኔ ጎን ይሆናል ብሎ መጠበቅ በሁሉም ነገር እውነታው ከእናቱ ጎን ሊሆን ይችላል። ሶሻል ሚዲያ ላይ የሆነ ሰው የሚናገረውን ሀሳብ ደግፎ ከዛ ሀሳብ ጎን ሊሆን ይችላል። ከአባቱ ሀሳብ ጎን ሆና ሁልጊዜ የምትከራከር ሴት ልትሆን ትችላለች። ስለዚህ ምንም ስራ ባልሰራንበት የሆኑ ነገሮችን እየጠበቁ እየተኳረፉ ቫልዩ እያሰጡ ያንን ግንኙነት ይሄ አበሻቅጦ ይህም ግንኙነት ተብሎ አይነት እያሉ መኖርን ያመጣል፣ ነው አጋሮቻችን ደስ ያላቸውን ነገር ሲያደርጉልን ስሜት ላይ ሰጠን እንድንችል እንሆን እንችላለን። እነሱ ደስ ያላቸው ነው። ዛሬ ልደትሽ ነው ወይም አኒቨርሰሪያችን ነው ወይም ዛሬ ረፍት ቀናችን ነው ብለው ይህን ጊዜ የተባለው እኮ ነው። በቃ ሆነች ትንሽ ዳቦ ጸበል ጸድቅ የምትመስል ይዞ ሊገባ ይችላል። ትገላመጩ ትችያለች፣ ከነ ዳቦ እና ከነ ፌስታሉ ማለት ነው።

ምን አድርገን ነው የምናማለው? ተጣልተዋል እኮና አይስማሙም። ሁሌም በቃ ኔ ምንከባከብሽ ነኝ አንቺ ግን መጀመሪያን ያንኳኩቼ ስገባ እግሬን ታጥብኛለሽ፣ ባል ይመጣልኝ ብለሽ እግሬን ታጥብኛለሽ። እኔ ያንተ ንግር ብለው ብለው አሳመናት። ብቻ እሺ፣ ቢያንስ ግን ባሏ ባዶ እጁን አይገባም፣ እና ሲመጣ ደስ የሚል ሆኖ ነው የሚመጣው። ለቤቱ አስቦ እንዲባል አርግ መጀመሪያ። ንተ እሺ። ምን የሽሮ ቃናት የሽሮ ቃዋን ሽግ አድርጋ በፌስታል ርጋ ሰጠችው ሲገባ ባለቤቴ ሁልጊዜ ባዶ እጁን የሚያስፈልገኝ ነው ያውቃል፣ ግን አይከፈትም። ያቃ ገብተሻል ባዶ የበሶ እቃ ነው። ማን ነው? የሽሮ እቃ ነው። ልክ እንደዚህ ድራማ እንድንሰራ ካልሆንን በስተቀር ሰዎች ፈልገው ያደረጉልንን ነገር እንዳናደንቅ እንሆናለን። ቅንጡ ነገር በተደረገላቸው ሰዎች መማረክ፣ መቅናት እንጀምራለን። በቅንጡ ጥበቃ ፍላጎትን የሚያሟሉ ሰዎችን ማድነቅ እንጀምራለን። የፍቅር አጋሮቻችን በሚያደርጉት ነገር መበሳጨት መበሳጨት በቃ ብስጭት ደግሞ በጣም መጥፎ ምላሽ ይዞ ሊመጣ ይችላል። ኤጭ ኤጭ እያሉ መኖር ቅንጦቱ በቀረና ቲጃውን መሰረታዊ ነገር መሰረታዊ ነገሩ በሌለበት እኮ ነው ቅንጦት የምናስበው። የሚገርመው ደግሞ እሱ ነው፣ ችግሩ እሱ ነው። መሰረታዊ ነገሩ ራሱ ሳይሆን ነው ስለ ቅንጦት። ይሄማ በቃ ኤክስፔክቴሽን ኪልስ ይባላል እኮ የምጠብቀው ነገር ያጠፋሻል አንዳንድ የበቃ እና ትዕይንት ሌላ ነው አለም የምትሰጠን ትዕይንት እውነታው ሌላ ነው ህይወታችን ሌላ ነው እሺ ታዛ ነበር የቆያችሁት ያው ዛሬ ስለ ፍቅር ብቻ ነው ያወራነው ሙዚቃውን ሙሉ ስለ ፍቅር ነው ስለ ፍቅር ነው የተዜመው የተጻፈው የተደረሰው ተፈቃቀሩ ነው ከኛ ጋር ስለነበራችሁ ስላደመጣችሁ እናመሰግናለን ትግስት በጋሻውና ጸገን ስላቃብረናችሁ ቆይታ አድርገናል በእኛ በኩል እንሰናበታለን